ተጠያቂ መሆን አለባት። ቀጥሎ ሌኒዝ በህግ ልትጠየቅ ይገባል። ስለዚህ ልጅ ጉዳይ ልክ ለዚች ልጅ ወይራባው ስትጠይቁ ፊልተር ያደርጉባታል። ፀጉሯን አሰርተው አምጥተው ሪከርድ አድርጎ ይፖስቷታልና ግዞት ውስጥ ያለች ይመስለኛል። ቃል የተገባው ህይወቷን ለመቀየር አሜሪካን እንደምትወሰድ ውድ ትምህርት ቤት እንደምትማር ነው። ቤዛ ወስዳ የቤት ሰራተኛ ነው ያደረገቻት። የአቴንሽን መሰብሰቢያ መፈመሻ አርጋ ልክ ስጨርስ ቤዛ ከቤቱ አውጥታ ወርውራት አለች። እንደ ቆሻሻ አውጥታ ወርውራት አለች። ጥላት አለች። ቤዛ ናት ተጠያቂ። ፈርማ የወሰደችው ቤዛ ናት። የት እንዳለችም ቤዛ ናት መናገር ያለባት። ካልሆነ በህገወጥ የሰዎች ዝውውር ቤዛ መጠየቅ አለባት። አይታወቅም፣ የት እንዳለች ግን፣ እነ ቤዛ ቤትም የቤት ሰራተኛ ነው ያረጓት እንጂ አላስተማሯትም። እነ ቤዛ ወስደው የቤት ሰራተኛ አረጓት። ሲሆንላቸው ፀጉሯን አሰርተው ፊልተር አድርገው አቴንሽን ጥሩ ሰው ተባለችበት ቤዛ እንጂ መልካሜን ምንም የተረዳችው ነገር የለም። መልካሜ ከልጇ ተለያይታ ያለችበት ሁኔታ እኛ ሶሻል ሚዲያ ላይ የምናየው እና መሬት ላይ ያለው የተለያየ ነው መልካሜን የቤት ሰራተኛ ነው ያደረጓት። እነ ቤዛ ቤትም የቤት ሰራተኛ ናት፣ እነ ሌኒዝ ቤትም የቤት ሰራተኛ ናት። እና ይህን ይህን አስተውሉ ወገኖች። እንዲህ የሚሰጣችሁን አጀንዳ ይዛችሁ አትሩጡ። ገለጥ ገለጥ ጣርኩት፣ ገለጥ ገለጥ ጣርኩት። እሺ፣ የሚሰጣችሁን አጀንዳ አትመኑና እችን ልጅ የቤት ሰራተኛ ቤዛ የምትባለዋ ልጅ ቤዛ ማለት እቺ ናት። አሁን በግልጽ መነጋገሩ ይሻለናል። ወዱዬ እች ኋላ ያለችዋ ች የፈረንጅ አይን ያለኝ የምትለዋ ማለት ነው። እችኛዋ እችን ልጅ ከወለጋ ከልጇ ና ከእናቷ ለይታት የቤት ሰራተኛን ያደረገቻት ፕሮመሱ የነበረው ሕይወቷ እንደሚቀየር አሜሪካ እንደምትሄድ ነበር። እሱ ፕሮመስ ውሸት ነው። ቤዛ የአቴንሽን መሰብሰቢያ መታወቂያ ካረገቻት በኋላ አሁን ደግሞ የቤት ሰራተኛ አድርጋት ከቤት አባራት ጥላታለች። ከቤት አባራታለች። ቤዛ ላስታይም ስታናግሪኝ እቅ እንዴት ነው እንዲህ የምታረጊያት እንዴት ነው የምትይዣት ምናምን ብዬ ትክክለኛ ጥያቄ ስጠይቅ እናንተ መርዝ ምናምን ምን አላችሁኝ ቤዛ እኔ በለውትን በልታ ነው የምትኖረው ችግር የለውም እኔ ሞትላታለው ያለቻትን መልካሜ ከቤት አባራታለች። ኢትዮጵያውያን ስም ቤዛ መልካሜን ከቤት አውጥታ ጥላታለች። አሁንም ደግሞ አለው ቤዛ ከእርዳታ ድርጅቱ ፈርማ የወሰደቻትን መልካሜ ከቤት አውጥታ ጥላታለች እና የመልካሜ የት እንዳለች አይታወቅም። ልክ ስለመልካሜ ስጠይቁ ፎቶ፣ ቪዲዮ፣ ፀጉር ዊግ ምናምን ያደረጉባታል። ስትሮንግ ፊልተር አድርግ ቪዲዮ ያሰሯታል። አይ ቲንክ ባርነት ግዞት ውስጥ ያለሽ ድምፅ ተደርጋለች። ኢሌጋሊ ሂዩማን ትራፊክም ተደርጋለች። ሀዋሳ መኖሯን እንዴት ታውቂያለሽ? እኔ አሜሪካ ነው የምኖረው። የሰማሁት ሀዋሳ ሌኒዝ ቤት የቤት ሰራተኛ እንደሆነች ነው። ትምህርት ቤት እየሄደች አይደለም። መልካም ነው ስትጠይቂ ለኔኒዝ ብሎ ቪዲዮን ያሰሯታል፣ ሪከርድ ያደርጓታል፣ ኬክ ያስበሏታል። ሪከርድ ኬት የበላች ፊልተር አርገባት ሪከርድ ያደረጓታል። ትምህርት ቤት ግን እች ልጅ እየሄደች አይደለም። ፊራውል ትምህርት ቤቶች ገነባው ይላል። ወለጋ ውስጥ የሆነም ቪዲዮም አለ እፖስታል እፖስተዋል ወለጋ ውስጥ የገነባው ትምህርት ቤት ውስጥ ለምን አትሄድም? ትልቋ ተጠያቂ ስለ መልካሜ ቤዛ ናት። ቤዛ ሂመን ትራፊክ ዳርጋታለች እች ልጅ በህግ የተቀበለችው ቤዛ ናት። በህግ ፈርማ ፈርማ የወሰደቻት ቤዛ ናት። ፈርማ የወሰደቻት ቤዛ ናት። ስለዚህ ቤዛ ናት ተጠያቂ። ፊራውን ፈርሞ አይደለም ሰክሶን የወሰዳት እቺ ፈርማ በህግ ኃላፊነቱን ወስዳ ነው የወሰደቻት። ስለዚህ ተጠያቂ ናት አይመስላችሁም? ውዶች ምን ትላላችሁ? ቤት አውጥታ ወረወረቻት። እሷ የመሰላት በመልካሜን በመጠቀም ከፍራኦል ገንዘብ የምታገኝ መስሏት ነበረ። ቤዛ ገንዘብ እንደማታገኝ ሊረዳት እንደማይፈልግ ስታውቅ መልካሜን አውጥታ ወረወረቻት። የማስተማር ግዴታ አለብኝን? ታዲያ ለምን ፈርመው ወሰደቻት? እሱን ነበርኩ የጠየኳት? ለምን ፈርመው ወሰደቻት ቤዛ? ለምንድን ነው ስለ መልካሜ ማውራትን የምሸሸው መልካሜን የታረገቻት አውጥታ የጣለቻት የጣለቻት መልካሜን ልትነግድባት ነበረ። የዓለማችን ቢሊየነር ተቀራርበው በእሷ ቤት መልካሜ ጥሩ ኢንካም ልትሆን አትፈልጋ ነበረ ግን አሁን የት ናት መልካም የሚባለውን ጥያቄ ቤዛ መመለስ አትፈልግም። መልስም የላትም። አውጥታ ጥላት አለች የት እንደ ጣለቻት ታምጣ። ቢኮስ ፈርማ የወሰደችው ቤዛ ናታ። ሌኒስ ፈርማ አልወሰደች ቤዛ ናት። ከድርጅቱ ፈርማ የወሰደችው ድርጅቱን መጠየቅ አለበት። አቲስና ማቻሪቲ ስለ መልካሜ መጠየቅ አለበት። ያ የሰው ልጅ እንደ በግ ሲሸጥ ያየት በዚሽ ኬዝ ነው። ኢትዮጵያ ውስጥ ሂማን ትራፊክ ተደርጋለች። ጂጻ ከልጇ ነጥለው ከእናቷ ተወዳታለች፣ ታቅፋታለች። ለቪው ፌመስ ለመባል ጥሩ ሰው ለመባል እንኳን አብረው ደረሰን ኮፍዬ፣ ጥሩ ሰው ለመባል ተወዳታለች። ልክ ግን ቪውም እይታውም ሲያልቅ አውጥታ ወረወረቻት፣ ጣለቻት። ስለዚህ ቤዛ ናት ተጠያቂ፣ በጣም ተጠያቂዋ ቤዛ ናት። መጠየቅ አለባት? አይ ሲመቻት ወስዳ ነገሮች ሲከፉ አውጥታ የምትወረውራት ሴት አይደለችም። ቀጥሎችን ህፃን ለምንድን ነው ሌኒዝ የጉልበቷን የምትበዘብዘው? ቡቲክ ውስጥ ነው የምትሰራው አይደለ? ትምህርት ይቀድማል ወይስ ስራ? ህፃን ልጅ ናት። ለምን አትማርም? በውስጥ ለምን አታወሪያትም? ቤዛኔ ልታወራ አትፈልግም። ቤዛኔ ልታወራ አትፈልግም። ህጋዊነት ያላት ቤዛ ናት። ለምንድን ነው የሚቀሟት? ለምን ፋይት ለእሷ ልታደረግ አልፈለገችም? እንዴት ነሽ? አለው ሰላም ነሽ ወይ ነው። ግን በጣም ቆንጆ ይሆንሻው። ከሰላም እ ከሰው ነው ድሮም ቆንጆ ነሽ። ግን በ የሆነ በቃ ሬሳ ከላይሽ በጣም አምሮብሻል።

ያ እና ኢና ወስ ሲክ ምናምን ፎር ላይክ ሲክስ መንዝ ደሞ አይ ወዝ ላይክ ኢን አምቡላቶሪ ኦኬ እሱ አለ። የልጆች ደሞ አለ የልጆች ስትራግል አለ። አይ ኖ የሰው ጋር ግን አሁን ፏ ብለሻል። በጣም ተምረልሽ አይ ስሊፕ አት ሊስት ሲክስ አወርስ አይ ከስተሻል፣ ደሞ በጣም ከስተሻል። አንገትሽ ምንሽ ሁሉ ወጣ። እንዴት እየወጣች ነው? እንደዚህ ነበርኩኝ። ከላስቲር ፎቶ ልኮልኝ ሪቻል ሳከብር እንደዚህ ነው። ቅድም እያየሁት ወይኔ እንዴት ነበርኩኝ? እንደዚህ አልኩኝ። አይ ቲንክ አይ ዋዝ ብሬስት ፊዲንግ እና ላይክ ብሬስት ፊድ ስታደርጊ ከቸስት በላይ ነው ፋት የሚኖረው። እንደዛ ነው ያ የሆነ የሁለተኛው ልጅ ለሶስት አመት ጡት የጎተተው። ኧረ እባክሽ አንዴ ቁጭ ስል ይቆምና በብብቴው ውስጥ ቴን ያሾልኩ ይጠባ ነበር። አይለቁም፣ በመከራ እኮ ነው የሚለቁት። አይ ነው አይለቁም። ወንዶች ልጆች እንዴት ናቸው? ደህና ናቸው። አስር ወንድና ሴት ነው ያለሽ አንቺ? አንድ ሴት አለችኝ ትንሿ ፈራታለሁ ሴቷን ነው ወንዱን ነው የምትፈራው? እንጂ ኖ እኔ ሴት የለኝም፣ ሁለቱም ወንዶች ናቸው። ስድስት እና አስር አመት ወንዶቹን አልፈራቸውም፣ ሴቷን ልጅ ግን ፈራታለሁ። አዎ ሴቶች ያስፈራሉ። እፈራታለሁ። የመጨረሻ ነው የምፈራት የሆነ የለም በቃ ልጅ ያ ያድጉ ሌላ ሰው ይቀየራሉ ምናምን። ያ ስንት አመት ናቸው ልጆች? አስርና ስድስት

ላይፋቸውን ያኔ ሪኮርድ ተደርጎ በየቦታው ሲሄድ ነበረ። ያልኩ የተናገርኩት እሱን ቪዲዮ ፈልጌው እራሱ እኮ ልፖስተው ነበር ከእንደገና እኮ አጣሁት። ማስታወሻ ነው ቢኮዝ መታወስ አለባቸው ይመጡ እና እኔ አንድ ባል ነው ያለኝ፣ ይላሉ ምን አገባኝ ታዲያ፣ ተደብድበሽ ግን። ብዙ ጊዜ እኮ ደጋግመው ነበር የሆነ ሰዓቱ እንደውም ተውኩ እንጂ በፊት እኮ በጣም ብዙ ጊዜ ላለው እንደዛ አይነት ነገር። ያ እኔ አንድ ባል ነው ላይክ አም ሜሪድ ዋንስ እና በቃ ምናምን ተስና ማይ ፕሮብሌም ላይክ፣ እየተደባደበች ምናምን እኮ ነው። አንዷ ደግሞ እንደዚያ አፋ ምከፍተው

የሲንግል ማምን ሼር ማድረግ ደግሞ ሲንግል ማም ስትሆኝ ህይወት ስትራገል አለ ፋይናንሽ በጣም እንትን ያደርጋለን፣ ስትረስፉል ድንሆን ይችላል። እና በእሱም ራሱ የሚናገሩ ሴቶች ይደንቁኝ። ግን ደስተኛ ያልሆኑት ናቸው በአብዛኛው ኮመንት የሚሰጡት። ኢቨን ግን ሲንግል ማም ሆነውም ደግሞ እንደዚ አይነት ኮመንት የሚሰጡም አሉ፣ የሚናገሩ መጥፎ ቃላት ምናምን። ግን በአብዛኛው ደስተኛ ያልሆኑት ናቸው እንጂ ደስተኛ ደስተኛ ሆኑት ደስታቸውን ይኖራሉ። አዎ ጭራሽ ምንም ነገር ስለ እኛ አይወሩም፣ ስለ ሌላውም ላይክ ላይፋቸውን። እነዚህ ግን ዝም ብለው አንቀ የያዙ አሉ አይደል፣ ሙጥኝ ብለው እነሱ ናቸው ኮምፕላ የሚያደርጉት አዎ፣ ትዳሬ ላይ ሰራለው ምናምን ሚሉ ማለት ነው። መጥተው ታደስሞጋ ታደም ቁሪኝ ምናምን ላለ ገብቶሻ ባል ስበሸት የልጆች ሸባት እርጉዞነሽ ቀጥቅጦሽ ደግመሽ ከሱ ጋር ራሱ መኖር እንኳ አስተሎም ነው በጸራሻ። የሆነ አሜሪካ ግን እኮ ብዙ ሲንግል ማሞች የላችሁ ማለት አበሾች አሜሪካ ላይ ብዙ የሚቀጠቀጡ ሚስቶች አሉ፣ በነገርሽ ላይ ሂጄ በእውነት የሆን የለም በቃ የገጠር ቀበሌ ምናምን ውስጥ ቢኖሩ ማለት በጣም ዱላ የሚጣፍጣቸው ምናምን የተማርን የሚሉ ሴቶች አሉ። ባላቸው ሲደብረው ምናምን ከስራም ተናዱ ሲገባ ይቀጠቅጣታል ምናምን ውይ በዱላስ መኖር በጣም ከባድ። ከባላቸው ጎን ሲያልፉ እንዲህ ብለው ያሉ ሽምቅቅ እያሉ አይኖ ካንኮ መታ የዱላ ላይፍ ጥሩ አይደለም። ጭቅጭቅ ይሻላል። ጭቅጭቅ ይሻላል። መዘጋጋት እንደሚያስቁኝ ተሽ እኔ ስለ ደንቤር ያ የሚያስቁኝ ከዛም ባላቸው ሬስቶራንት ሲወስዳቸው ደግሞ ቲክቶክ ላይ ሚፖስቱ ዛሬ በአመት አንድ ተጋቢጅ ያሉ ቀኑ ለበአል ስሚፖስቱት አመቱ ሙሉ ሲፋጁ ይቆዩና ልክ የበአል ቀን ዶሮ ሰርታ አበሻ ልብስ ሁሉም ይለብሳሉ። አንድ አይነት ይለብሱና ደግሞ እሱ ያኮርፋል፣ አይስቅም። በዛ ታውቂያለሽ እሱ ሀፒ እንዳልሆነ በቃ እሱ ያኩርፎ ነው። ሴቷ ደግሞ እኛ ብላ ለጓደኞቿ ነው የምትነሳ በቃ

እዛ እኮ እንደዚያ ያለ አይመስለኝ። ማለት ድሮ ነው እንጂ አይቀመጡም ሴቶቹ ሲኖሯቸው ጭራሽ ነው ነው ላይፍ እናት። እናንተ ቆሞ ቀሮች እናት አንቺ ግን ሁሌ እጠይቀሻለሁ እያልኩኝ፣ እንደውም ጥሩ አጋጣሚ ያገኘው። ለምንድነው ግን ከጂጂ ጋር የምትጣሉት? በጌታ ከጂጂ ጋር ለምንድን ነው መጀመሪያው? ምን መጣ? በምንድን ጀመራችሁት? ከሁሉ ሰው ጋር ተጣልታ ትታረቃለች ምናምን። ያንችና ይሷ ግን ሁሌ እንደ አዲስ ነው የሚከረው። ለምንድን ነው ነው ላ ሞቼ ከሞትኩ በኋላ እራሱ እላይ ስንገናኝ እንጣላለን? እንዴ ምንድን ነው? መንስኤውን ማወቅ ስለምፈልግ ሁሌ እኔ ልንገርሽ፣ እኔ ጅጂን አከራት ነበረ ምናምን። እኛ ደግሞ ታውቂያለሽ ኦሮሞች ነን፣ በኦሮሞ ባህል የልጅ ልጅ አየህ ሰው ይከበራል፣ ትልቅ ሰው ይከበራል። እና አከራታለሁ ትልቅ ናት ብዬ አስባለሁ ምናምን እና የሆኑ ግሩፖች ነበር አንዷች የምትቀጠቀጠው ምልሽ ማለት ነው እሷ ወሬ ኢነብለር ናት ከኋላ የሰው ባትሪ ጀርባሽ ውስጥ ባትሪ ትከትና አንቺ ነሽ ሄደሽ የምትሳደም እሷ አትናገርም ባለትዳር ማታ ትኮፈሳለች እኔ ጥሩ ሰው ነኝ ኮንተንቷ መዝሙር ነው ሃሌሉያ ማይ ላይፍስ ጉድ እኔ ጥሩ ሰው ነኝ ምናምን ምትልናት ግን ወሬ እየዞረች ታወራለች ማለት ነው ከዛም በኋላ ይደራጁ እና አንድ ደግሞ የሆነቻለች የክልል ከተማ ካርታዎችን በማዲያም መልክ ፊቷ ሌዛ መዞር፣ ደግሞ ሌላ ሲያትል እንጀራ መጋገር ሴትዮ አለች። አሁን ነገር ኤቭሪ ሳተርዴይ ምስር ትሰራለች ቲክቶክ ላይ እና እሷ ሆነው፣ አንድ ደግሞ ጫልቱ የምትባል ሆነ ረጅም ሆኑ ሴትዮ ተቀሸላች፣ መተሳለቁ የጂጂ ጓደኛ የነበረችው አሁን የተጣሉት እሷ ሆኖ ጂጂ ሆነው ጋንጋፓ አድርገው እኔ ቁልፍ አፍ ነኝ። ብዙ አላወራም ነበር ስመጣ ታውቂኛለሽ። ስም ነበረም ብሎ አሁን ኮላፌ የተፈጠው እነዚህ ዲመን አውት ኦፍ ሚ ባይ ዘ ወይ። ኤፍራታ ውስጥ ያለችውን ዲመን ያወጡት እነዚህ አራት ሴቶች ናቸው። ዜይ ክሬትድ ዚስ ፐርሶና ቢኮዝ ገፍተው ገፍተው ገፍተው ኤጅ ላይ ሳያደርሱ ፋይት ባክ አረግ ይህን ፐርሰናል ይሰጡኝ እንጂ እኔ አልናገርም ሶሻል ሚዲያ ራሱ ፎር ፓስት ፎር ፋይቭ ይርስ የለኝም ነበር እና አውዝስትራግሪን አራስ ነበርኩኝ፣ ዊልቸር ላይ ምናምን ያለውን ሴቶች ልጆቼን ተሰድበው አረቁም። ለመጀመሪያ ጊዜ ልጅ ሲሰደብ እንደት እንደሚያንገበግብ ታውቂያለሽ? አሁን አውቃለሁ። እና ልጆቼን በሚዘግን ሁኔታ ስድቡን እኔ እዚህ ያለ ነገ ደሞ አንድ ይሳደባሉ፣ ግን ዘግን አይስድብ በምድር ላይ ሰምቸው አላውቀውም እ ደግሞ በምጎዳበት ሁኔታ ሲሰደፍ ዊልቸር ላይ ነበርኩኝ፣ አራት ልጅ ምናምን በጣም አውስጥ አገልኝ እና ከፍቶኝ ለጂጂ እያለቀስኩ ነገርኳ። ትልቅ ሴት ናት ብዬ ማለት ነው ሰው ናት ብዬ ሳቀችብ እንዴ ልጆች የተሰደቡ ተሰደብኩ ብዬ ሳልቅ እኔ ስድብ አላቅም፣ መሰደብንም አላቅም። አሁንም መሰደብ አልችልም። መሰደብን ግን አይዶንኬ ግራጅዌት አረኩኝ ከስደብ ከመሰደብ ሁሉ ነገር የተሰደበ እናቴ የተሰደበዋል፣ ልጆቼ፣ ምኔም፣ ሴትነቴ፣ እግሬ፣ እጄ፣ ሁሉ ነገር የተሰደበዋል። እና እችኛዋ እዚህ ሜሪላንድ ባሏ የሚቀጠቅጣት አንድ ከካለች እና እሷ ጂጂን እየሞላቻት ጂጂ ሽቶት ላይክ ፓወር ያላት እኔ ደግሞ ስለምትሳደብ ብዙ የ15 ዓመት ፕላስ ኤክስፒሪያንስ ስላላት መፈራት መሰራት። እዛ በቃ በሱ ነው የተጀማመር ነው እስካሁን አለ። ስለዚህ ስለ ልጆችሽ ምናምን ስለተናገሩች ነው የመልስ መስጠት የጀመርሽ ማለት ነው? እኔም መልስማ፣ መልስ እኮ ከራሳቸው አንደበት በሚወጣ ነገር ነው መልስ የምሰጠው። ግን እደበርባቸው ጀመርኩኝ፣ እኔም ፋይት ባክ ማድረግ ጀመርኩኝ። ተሰብስቦ ምናምን እንደዚህ እናርጋት ምናምን የሚደብር ነገር ያረጉሻል። እናትሽን ፎቶ ሰቅሎ ይሰድባሉ። የልጅሽን በጫልቱ ነው የሚጠቀሙ። ጫልቷ ጅል ናት፣ እነዚህ ነው ይነብል የሚያረጓት ማለት ነው። ጫልቷ ወርዳላማና ትላለች። እና የልጄን ፎቶ ሰቅሎ ሰደቡ። የእማን እማን ደግሞ እማዬ ኳሟታል ላይብ ላይ ማለት ነው። እማዬ ኳሟታል ምናምን ስል የእማን ፎቶ ሰቅሎ ሰደቡ። ጫልቱን በመጠቀም እንደዛማ ያስጠላል። እኔ እኮ ምን ያገናኝቷቸው ነው እላለሁ። በጣም በቃ ጫልቱና ጂጂ ደግሞ ልጆቿ በሽተኞች ናቸው ምናምን ብለው ሰደቡ። ልጆቼ ልጅማ በዚህ በመሀል ልጅ ጥሩ አይደለም። በምን ሳምሪ ስናገር በጂጂ ምክንያት ሳምሪያም ትልቅ ሴትዮ ናት ሞሰር ናት ነው ስናገር ራሱ ይደብረኛል። እንኳን ሕጻናት ልጆችን ለመናገር ማለት ነው እና ዴፕሮት እኔ ያለናገር ምናምን ግን፣ አሁን እኔም አልሳደብም፣ ስድብ አልችልም። ብሰድብሽ ከክ ምናምን ነው ማክሲመም ስድብ ካለች። ፒጊ ባንኬ የለም፣ የስድብ ፒጊ ባንኬ ሰብሬ ከክ ምናምን ነው። ግን ይሄኛውን ፐርሶናሊቲ ያወጡት፣ ገፍቶ ገፍቶ ሰድቦ ሰድቦ ይሄንን አውጡት። ይሄ ሀገር እኮ እንደዚህ ነው እንዴ? ነው ይቀይርሻል። ይሄ ቲክቶክ ይቀይርሻል እኮ ሳታቂለ ነገር። ድሮ ቪዲዮችን ላመጣ ችላለሁ። እኔም እነዚህ አይነት ሴትም አልነበርኩ እና ቲክቶክ ላይ የመጣሁት ብቸኛ ነበር ግን ጓደኛ የለኝም። ኦንሊ ፍሬንድ አይ ሃብ ማይ ማይ ሲስተር ዳሶ ጓደኛ የለኝም። እና ጓደኛ ፍለጋ በስት ሰዎችን ተተዋወቁ ቲክቶክ ላይ ምናምን እና ስቴይ ነው ቲክቶክ ግን እኔን ሲያዩኝ እየሄዱ መጥፎ ስሞችን ለምሳሌ እኔ ጦርነት አይመቸኝም፣ ታስታጥቃለች፣ ታስገድላለች ምናምን ወሬዎች ማለት ነው የሆነ ጋስብስ ሲሄድ ሲሄድ ሲሄድ እዚህ ደርሰናል። አው→አዎ በጣም ግን፣ የእናንተ እየከረረ አይመስልሽም? ላይክ ከብዙ ሰዎች ጋር ትነጋገረለች ላይክ የሆነ ነገር ከዛ በኋላ መሳቅ ይጀመራል ምናምን። የእናንተ ግን ሳየው አልበርድ አለ። ለምንድን ነው የሆነ ወይ ማቆም ወይ ምናምን የሆነ ቦታ ላይ ማቆም አይሻል? ምንመስልሽ አንልሽ፣ መተውም ይሻላል። አክብረሽው አልከበር ያለን ሰው ባገኘሹ መጠን አፍንጫ አፍንጫውን ማለት አለብሽ። ክብር ማይወድ፣ እስከ መቼ ድረስ እስከ መቼ ድረስ እስከ መሞት ድረስ እንዴ? ከማቀጥል ድረስ ይሄዳል። እንደዛ አለ እንደ ስንት ነገር እኮ ቲክቶክ ላይ ሰው ይልና ከዛ ይቅርታ ትደናግረው፣ በቃ ይረሳል በዛ ልጆችን በሰደበችበት አንደበቷ እኔ እናሷ ይቅርታ ተባብለን አንቀጥል። ልጅ በጣም ከባድ ነው በእርግጥ ልጅ መግባት የለበትም። በምን አይነት ንፃ አወሲ ቀርቶሻል የተሰበሩ አጥንቶች ላይ ቆሜ ምናምን ነበረ ስትራግል በማድረግበት ሰዓት ነበር አፋቸውን ሲከፍቱብኝ የነበሩ እና ዋም ጉድ። ከዛ ሲደብረኝ መጥቼ የቲክቶክ ላይ እደበርባቸዋለሁ። አሁን ፓወርሽን አሰባስበሽ መጣሽላቸው ማለት ነው፣ ማለት ሲደብረኝ መጣና እደበርባቸዋለሁ ማለት። እስከሚዘገንን ድረስ እስከሚዘገንን ድረስ ነበር የሄዱብኝ።

ፔኒ ቢያመኝ ያለቀስኩት ቁጣ ያዘኝ። አሁን እኔ እነምነኝ ሬሳዬን ይዤ ነው የምመጣው። ቲክቶክ ላይ ሶ ላይ ለሚገባቸው ሰው ነው። ምድር ላይ ነው የምኖረው፣ ነፍሴ የምኖረው ማለት ነው። ሶ መቼም አረሳት፣ መቼም ከባድ ነው መስማ እማይበርድ ሆነ። ለምን እንትን ለመፍረድ እንትን አይልም። እኔ እንጃ። በቃ እናንተ ሰላም ብትሆኑ ደስ ይለኝ ነበረ። ሁሌ ሳያችው ወይኔ፣ ለምን ግን እንደዚህ በቃ ሰፋ ላለው ሁሌ ለምን ከዛም ከዚም እንዲህ እንትን ስሰማ አንድ ሰሞንማ፣ በቃ አንቺ ላንቺ ላናግርሽ ነበረ። በቃ ተዩ። አንቺም ከሆንሽ ተበዳየው ተዩ፣ እሷም ከሆነች ተዩ። በቃ ለክ መተው። አንዳንዴ አለ አይደል፣ ሰላም ለማግኘት ለምን